ወደ ባይፖላር ከመምጣታችን በፊት የእሱ አንኳሩ አለ ሙድ ዲስኦርደር ይባላል ይሄ ሙድ ዲስኦርደር የአይምሮ በሽታ ሆኖ ስሜትን በከፍተኛ የሚጎዳ የአይምሮ በሽታ ማለት ነው ሙድ ዲስኦርደር ማለት ነው ከዛ ውስጥ በስፋት የሚታወቁት ከዚህ ከሙድ ዲስኦርደር አይምሮን በከፍተኛ ስሜትን በከፍተኛ ከሚጎዱ የአይምሮ በሽታዎች አንዱ ባይፖላር ዲስኦርደር ወደ ባይፖላር ዲስኦርደር ስንመጣ ባይ ማለት እንዳል ነው፣ ሁለት ማለት ምንድነው። ሁለት ስሜት የያዘ የከፍታና የዝቅታ ስሜት ማለት የከፍታም አለመጠን የከፍታ ስሜት፣ የዝቅታም አለመጠን ኤክስትሪም አለመጠን ማለት ከመጠን ያለፈ የደስታ ስሜት ወይ ደግሞ የከፍታ ስሜትና ከመጠን ያነሰ የዝቅታ ስሜት ማንኛውም ሰው ሁለት ስሜቱን ነው የምናስተናግደው በህይወታችን፣ የደስታና የሐዘን የከፍታና የዝቅታ። እነኚህ በሽታ የዚህ በሽታ የሚለየው ግን ደስታውም ከመጠን ያለፈ እና ዝቅታውም ደግሞ ከመጠን ያለፈ ሲሆን ባይፖላር ዲሶርደር እንለዋለን ማለት ነው። የሚዋዥቅ አይነት ስሜት ያለው እንደማለት ነው። ባይፖላር ሁለት ስለሆነ ስሜት ምልክቶችም ሁለት ናቸው። ግን አስ ጄኔራል ስሜት ቶሎ ቶሎ የሚቀያየር ከሆነ አንድ ምልክት ነው። ሌላው እነኚህ ሰዎች ኃላፊነታቸውን በአግባብ አይወጡም እና ኢምፑልሲቭ ናቸው ማለት ስሜታዊ ናቸው፣ ለሁሉ ነገር ስሜታዊ ናቸው። ሌላኛው ራሳቸውን አለመጠን ለጥጠው ነው የሚያስቡት። እኔ የተሻልኩ ነኝ እኔ ቆንጆ ነኝ፣ እኔ ገንዘብ አለኝ። ለጥጠው ከኖርማል ያለፈ ብለን የለ ከእስትሪም ያለፈ ማንኛውም ሰው ቆንጆ ነኝ ምናምን ማለት ነው። የነሱ ግን በጣም ከፍ ባለ ስሜት እሱን ነገር ይገልጹታል። በሁሉም ደረጃ ከአንድ ሀሳብ ወደ አንድ ሀሳብ ቶሎ ቶሎ የመቀያየር አይነት ባህሪ አላቸው። ሌላኛው የምግብ ፍላጎት ይላቸው፣ አብዛኛውን ጊዜ የምግብ ፍላጎታቸው የወረደ ይሆናል። ወይም ተረጋግተው ያንን መገብ አይመገቡም። ረጅም ሰዓት ያወራሉ። አዳምጡ። የእንቅልፍ ፍላጎት የላቸውም። ሃይፐር አክቲቭ ናቸው። በቃ የመረጋጋት ስሜት የላቸው ወዲን ወዲህ መሄድ ምናምን አይነት ነገር ስሜት የሚታይባቸው ኤክሰሲቭ ፕሌጀራይዝ አክቲቪቲ። እሱ ማለት ምን ማለት ነው? መዝናኛ ያበዛሉ። በጣም ይዝናናሉ። ግን የሚዝናኑት እንትን ለነሱ አደጋውን አስቡት። ይህ በሽታ ባይፖላር ዋን ተብሎ ይጠራል። የከፍታ ስሜቱ ከፍ ያለ የሚለው ባይፖላር ብለን እንጠራዋለን። ታይፕቱ ባይፖላር የሚባለው ይሄኛው ደግሞ አብዛኛው የዝቅታ ስሜት አሁን ሁለት ስሜት ያንን የከፍታ ያል ነው ይሄኛው ታይፕቱ ምን የሚባለው አብዛኛው የሚያጋለጫው የዝቅታ ስሜትና አልፎ አልፎ ሃይፖማኒያ ማለት የደስታ ለትንሽ ጊዜ ለአራት ቀን የሚቆይ የደስታ ስሜት የቀላቀለ ማለት ነው። እነሱ መገለጫቸው ደግሞ አብዛኛውን ጊዜ እነኝህ ሰዎች የድባቴ ስሜት ነው የሚታይባቸው፣ በረጅም ሰዓት የድባቴ ስሜት አላቸው። ሌላኛው የእንቅልፍ ችግር ሀይፐርሶሚኒያ፣ ኢንሶሚኒያ ማለት ምንድን ነው? አንዳንድ ሰው ላይ እንቅልፍ እንቢ ማለት፣ ሌላኛው ላይ ደግሞ እንቅልፍ መብዛት ይታይባቸዋል። ሌላኛው ፍላጎት ሎስ ኦፍ ኢንተረስት ምንም አይነት ፍላጎት ያጣሉ ለምንም አይነት እራሳቸውን በጣም ይወቅሳል ጥፋተኝነት ስሜት ነው አብዛኛውን ጊዜ ራስ መውቀስ አቅም ማጣት መድከም አይነት ስሜት ያሳያሉ ትኩረት አያረጉም ነገሮች ላይ ትኩረት አያረጉም በተደጋጋሚ ተስፋ ይቆርጣሉ ሞትን ያስባሉ ወይ ያቅዳሉ በሞት ስኔ ካሁን በኋላ ምን አረጋለሁ የሚል አይነት ነገር ስሜት ይኖራቸዋል ማለት ነው። እና እነኚህ ምልክቶች የሚያሳዩ ባይፖላር ቱ ይባላል። ከነ አሁን ካልናቸው ምልክቶች አንድ ሰው በሽታ ለመሆን ሶስት እና ከዛ በላይ ምልክት ለአንድ ሳምንታት ማሳየት መቻል አለበት ማለት ነው። ምክንያቱ አይታወቅም ሙሉ በሙሉ ነገር ግን አጋላጭ የሚባሉ ነገሮች ይኖራሉ። እኚ ፋክተርስ የምንላቸሁ አንደኛው ምንድን ነው ጄኔቲክስ። እንግዲህ በቤተሰባችን ፈርስት ዲግሪ እና ሰከንድ ዲግሪ የሚባል እንትን አለ። ባይፖራል ካላቸው ቤተሰብ የተወለዱ ልጆች አስር እጥፍ የመጋለጥ እድል አለ ከሌላቸው እናትና አባት ከሌላቸው ጋር ስናነጻጽረው ሪባላንሱ እንደሚገልጸው አስር እጥፍ የመጋለጥ እድል አላቸው። ፈርስት ዲግሪ እናት ብቻ ወይ አባት ብቻ ካለበት ከ15 እስከ 30 ፐርሰንት የመጋለጥ እድል አለ። አባትና እናት ለዚህ በሽታ ተጋልጠው ልጁ ከተወለደ ከ50 እስከ 70 አይነት እነኚህ ልጆች የመጋለጥ እድል አላቸው ማለት ነው። ሌላው ኢንቫይሮመንታል ምንለው ይሄኛው እንግዲህ ትልቅ ቦታ የሚይዘው ኢንቫይሮመንታል ፋክተር የምንለው እሱ ምንድን ነው? አካባቢ ላይ የሚፈጠሩ ምን ሊሆን ይችላል? አካባቢ ስትረሶች፣ የአካባቢ ላይ የሚፈጠሩ ጭንቀቶች ለዚህ በሽታ ሊዳረገን ይችላል። ለምሳሌ ምንወደውን ሰው ስናጣ፣ ስንለያይ፣ ጦርነት ሊሆን ይችላል፣ ስንፈናቀል፣ ስራ ማጣት ሊሆን ይችላል። እነኚህ ተደማምረው ለዚህ ለባይፖላር ያጋልጣሉ ተብሎ ይታሰባል ማለት ነው። ጥናቶችም እነሱን ነው የሚያመለክተው። ሂስትሪ ቴኪንግ ነው፣ ታካሚውን በደንብ ማዳመጥ የመጀመሪያው ነው። ታካሚውን አዳምጠን ሳይንሱ የሚለውን አይነት ከተገበረን በሽታው ምን እንደሆነ እናገኛለን። ሌላኛው ይሄ በሽታ በሱስ ካልመጣ ብለናል። በአዘር ሜዲካል ኮንዲሽን ካልመጣ ብለናል። ያንን ነገር እንትን እንለየዋለን። ሱስ አለህ ወይ ብለን እንጠይቃለን። ሱስ ካለው ምርመራ ሊላክ ይችላል። ሌላ በሽታ ካለውም ምርመራ ይደረግና ከነዛ ነፃ ሆኖ እነኝን ቅድም ያለውን ምልክት ካሳየልን በዛ አይደንቲፋይድ እናውቀዋለን ለማለት ሁለት አይነት ሕክምና ነው መውደው የተለመደ የመጀመሪያው፣ እንደ ሲቬሪቲ ነው እንደ በሽታው መጠን ሳይኮቴራፒ ወይም ደግሞ የንግግር ሕክምና የሚባል የሚሰጣል። ንግግር የምናክመው አይነት ነገር እሱ፣ ኮግኒቲቭ ብሄቪራል ቴራፒ የሚባለው በእንግሊዝኛ ቃሉ ምን ላይ ነው? አስተሳሰብ ላይ፣ ባህሪ ላይና ስሜት ላይ የሚሰራ የንግግር ሕክምና ይኖራል። በተጨማሪ ደግሞ የመድሃኒት ህክምና አለው። መድሃኒቱን በትክክል ከሰጥነው በዛ ማከም እንችላለን። በተጨማሪ ደግሞ ሳይኮ ኤዱኬሽን ትምህርት መስጠት አጠቃላይ ሳይኮ የአይምሮ የተመለከተ ባይፖላን የተመለከተ ትምህርቶችን በመስጠት ማከም ይቻላል።